አመሰግናለሁ ወንድሜ፣ የኔ አባት አመሰግናለሁ። ይሆን ይሆን ለበጎ ነው ሁሉም። እሱ እግዚአብሔር ፈትና ስለሚወድ ነው። እና እንዴነ ጤናን ሁሉ፣ መልካም ሁሉ፣ ተማም ሁሉ፣ ሰላም አንተ እንዴነ? እግዚአብሔር ይመስገን፣ ውብዬ ደህና ናት፣ የሚጣ ደህና ናት። ወንድሟ ግንበት መቀስ ሆነ እኮ፣ መቀስ ሆነ መሐላችን እየገባ ሰላም አሳጣኝ እኮ፣ አመነ እኮ መጨረሻ ላይ አምነዋል። ሲያቅ ነው ይቅርታ እየጠይቃን ነበረው። መጀመሪያ ላይ ማ አስቸገረኝ ወንድሟ ናሂ በጎን ጥሩ ነው፣ በጎን ደግሞ አስቸገረኝ። እኔ ምን ተሻለኝ? ቆይ መላበሉኝ እስኪ።

አጋጣሚ ጀግና ወንድም አለ ዳግዬ፣ እግዚአብሔር ይጠብቅልህ። አሜን አሜን፣ የኔ እናት አሜን፣ አሜን፣ አሜን። በጣም አመሰግናለሁ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከዚህ በላይ ፍቅር፣ ከዚህ በላይ ሞደድ፣ አቡ አንዴ ለምንኖራት አለም እንዋደን፣ እውነት አንዴ ለምንኖራት አለም፣ ጭግጭ ንትርክ ይቅር፣ ፍቅር ይብዛ፣ ሰላም ይብዛ።

አንተንም ውብዬንም በጣም ነው መወዳችሁ ማለት፣ በሁሉም ቦታ ላይ የእውነት በጣም ረዥም ዓመት ነው ማውቃችሁ እና በጣም በጣም ነው መወዳችሁ። በተለይ ደግሞ አንተን ሳላድንቅህ አላልፍም። ለዚህ አሁን ላለው ትዕግስትህ ጎበዝ ጀግና ወንድ ነክ የእውነት ወንድ ሆነህ ወንድነትህን በዚህ ልክ መቆጣጠር ማለት የእውነት እኔ አላቅም፣ እኔ አላቅም። የእውነት ነው የምልህ እና በጣም በቃ አላቅም። ለልጆችክ የጀግንነትን ልክ ነው ያሳያቸው። ወንድ ልጅ ነው ያለክ ማለት ሲያድግ እሱም ያንተን ራዕይ ስለሆነ የሚይዘው ነገ ሰዎች ሲፈታጠኑት በምን ልክ ማለፍ እንዳለበት ነው ያስተማርከው፣ እና ይሄ በጣም ጀግና ነክ። የእውነት አንተ እዛ ጋር ለምትፈተነው እኔ የእውነት እግዚአብሔርን ሴቶኝ ዚ ቪዲዮዎቻችሁን እያየውኝ ትዕግስቴ በጣም ይፈታተነኝ ነበር። ለምን ይሄ እንዲያደርግም ያለው ማለት ነው። ግን ቆም ብዬ ሳስብ ትዕግስተኝነት ነው ለሰው ልጅ የሚያዋጣውና በቃ ጀግንነትህን ሳላደንቅልህ አላልፍም። የእውነት የእውነት በቃ እናትና አባት ወልደው ካለ እግዚአብሔርን ሁላ በቃ በዚች ምድር ላይ እንደዚህ አይነት ጀግናውን እንዲያብዛልን። የእውነት ለቤተሰቡ ሲል ለሚስቱ ሲል ለእናት ለአባቱ ሲል ክብሩን ትቶ ትዕግስቱንና የእግዚአብሔርን ትእዛዝ ማክበር ማለት በቃ ባንተ ላይ ያየሁት የእግዚአብሔርን ቃል በቃ በጣም ነው ያከበርከው። ማለት እግዚአብሔር አንዱን ፊታችሁን በጥፊ ሲመታችሁ ደግማችሁ ሌላውን ፊታችሁን ስጡት አይደለም የሚለው? ያንን ነገር በአንተ ላይ ነው ያየሁት። እንደዛ እየተዋረድክ እየተደበደብክ እየተንቋሸሽ ከቤትክ እስከ ማባረር ድረስ ማለት እሱ ማለት ጤነኛ ላይሆን ይችላል ልጁ ማለት ነው እንጂ የእህት ባል ማለት ምን ያህል ክብር እንደሚገባው ማንኛችንም እናውቃለን፣ ኢትዮጵያዊ ሆነን ማለት ነው። ማንኛችንም በጣም ትልቅ ክብር የሚገባ ሰው ነበር። የፈለገ ነገር ብታጠፋ እንኳን ወይ መክሮክ፣ ወይ በቃ ምንም ነገር እንኳን ማድረግ ባይችል ሊያኮርፍህ ይችላል እንጂ በዚህ ልክ ሊያደረግህ አይችልም። ምክንያቱም ይሄ ቻሌንጅ ሁላችንም ቤት ውስጥ አለ። ሁላችንም ቤት ውስጥ እኮ ንግግር አለ። ግን ሊያኮርፍህ ነው የሚገባው እንጂ እንደዚህ ለልጅክ የማይሆን ትምህርት ማለት ልጅ እኮ ነገ በቀል ነው ይዞ የሚያድገው አይደለ እንዴ? እኔ ይሄ ማለት አልፈልግም፣ ግን በአባቴ ላይ የአባቴ ቤተሰቦች ብዙ ነገር አድርሰዋልና እኔ ስቲል በቃ እስካሁን ድረስ በቀል በልብ ውስጥ ነበረ። አባቴ ያልተበቀለውን እኔ ልብ በቀል የሚል ማለት ነው። ግን ሁሌም አባቴ ምን ይለኛል? እግዚአብሔር ያውቃል። እንዲች ብላችሁ ከአፋችሁ እንኳን ክፉ እንዳይወጣ በቃ እግዚአብሔር ያውቃል ነበር የሚለን እና ያንን ትዕግስት በአንተ ላይ አየውኝና በቃ እግዚአብሔር ይመስገን። በጣም ጎበዝ ነክ፣ በጣም ትዕግስተኛ ነክ። ከምንም በላይ በቃ ለሰው ልጅ ትዕግስት ነው ዋናው ነገር እና አንተ ደግሞ እንደዚህ በመሆንክ ለእኛም እያስተማርከን ያለኸው ነገር ትዕግስትናው። በጣም ደስ በቃ የእናንተ ቪዲዮ ተከታታይ በመሆን የራሱ እድለኛ ነ ብዬ ነው የማስበው ማለት ውብዬ ራሷ የሴት ጠንካራ ናት። ሴትን በምንልክ ትዕግስት አስተምራለች ማለት፣ እንደዛ እርጉዞና ወልዳ ምናምን ብዙ ብዙ ቻሌንጆች አሉ ሴቶች ላይ እና ያንን ሁላ ነገር ተቋቁማ ለትዳሯ ለልጆቿ የሴትን ጥንካሬ አሳይታለች። ብዙ ነገር እና ያለን ሚዲያ ላይ ያው የሴት ጠንካራ ሆና ፍቅርን አስተምራናለች እና ውብዬ በጣም ጀግና ሴት ናት። እሷም ናሂም አንተም በቃ እግዚአብሔር እንዲሁ ፍቅራችሁን ያብዛላችሁ። ያው ጀግንነትን ጎበዝነትን ሳላደንቅ አላልፍም። በጣም ጎበዝ ነህ። በዚሁ ደግሞ እግዚአብሔር ይሄንን ትዕግስትህን አይንፈግህ። በቃ ሁሌም ትዕግስተኛ ሆነህ ነገሮች ያልፋሉ። ነገ ሁሉም ነገር ሁሉም ሰው የሚያፍርበትን ነገር ነው ዛሬ ላይ ዛሬ ላይ የሚያደርገው በመጥፎ ነገር ሲመጣ ማለት ነው። እና አንተ ደግሞ ዛሬ መልካም ያደረግከው ነገር ነገራዊ የሚያኮራክ ነገር ነው። አንገትህን ቀና የሚያደርግልህን ነገር እያርክ ያለኸው እና በጣም በጣም ነው የምንወድግ። ውብዬንም በጣም ነው መወዳት። እግዚአብሔር ብሎ እንግዲህ በሰላም ሀገሬ ከገባውኝ እንደማገኛቸው ተስፋ አደርጋለሁኝ እና በጣም ወድግ። ይህንን ልልህን የገባሁት ና ናሂዬ፣ ትዕግስታችሁን እግዚአብሔር ያጠንክርላችሁ። ለእኔም በጣም በቃ ትምህርትን የሆናችሁኝ ከእናንተ በጣም ብዙ ነገር ተምሬያለሁ። ልቤ ውስጥ ያለውን በቀል ልቤ ውስጥ ያለውን ለሰው ያለኝ ጥላቻ፣ በተለይ በቤተሰቦች ዙሪያ በአባቴ ቦታ ያሉትን ሰዎች መበቀል የሚለውን ነገር ከአይምሮዬ እንዳወጣ እናንተ አስተምራችሁኛል። እግዚአብሔርን በቃ በጣም ትልቅ ሰው በጣም ጎበዝ በጣም ጀግና ሰው ነህ። ረዥም እድሜ ይስጥህ። የማቱሳላን እድሜ ይስጣችሁ። አንተ ውብዬም ከነ እና ጎበዝ በርታልን፣ ጠንክርልን። አይ አንተንም ውብዬንም ልጆችህንም እግዚአብሔር ይጠብቃችሁ። እወድሃለሁ። እኔ በበኩል ውብዬንም፣ ልጆቻችሁ ሁላችሁንም ወዳችኋለሁ። እግዚአብሔር ይጠብቃችሁ በያላችሁበት። ፈጣሪ ቀጥሎ እንግዲህ እናንተ ናችሁ ለሁሉም ነገር ትልቅ ምስጋና የሚገባችሁ እህቶቼ። በበቃ ዓረብ አገር ያላችሁ እህቶቼ ደከመኝ ሰለቸኝ ሳትሉ የምትሰሩ የተለያዩ ሀገራት አውሮፓ ሁ በብዛት ደግሞ የምታበረታቱን ከጎናችን ያላችሁ አረብ ሀገር ያላችሁ ናችሁ፣ ጀግኖች ናችሁ። ብዙ እህቶች አላችሁኝ እና ብዙ ወንድሞች አላችሁ። እግዚአብሔር ጉልበታችሁን ይባርክላችሁ፣ ያሰባችሁት ሁሉ ይሳካላችሁ። መልካም ነገር ላችሁ እና በጣም ነው መወጣችሁ። እግዚአብሔር ስደተኛ ስለሆነች እግዚአብሔርም እውነቴን ነው መቤቴን ነው የምላችሁ ስደተኛ በጣም ነው እግዚአብሔር ምክንያቱም ስቃዩን ስለማውቀው

ትክክለኛን ትምህርት ስለምታስተምሩን፣ ትክክለኛ ላይፍ ማለት ነገም፣ እኛ እንኖራለን እግዚአብሔር ካለ እና የእናንተን ህይወት እንድንኖር ደግሞ እግዚአብሔር ከሁሉ በቃ፣ አይደለ? አንድን ነገር ክፉንም ደጉንም ከሰው ነው የምትማረው። እናንተን ደግሞ እኔ በጣም የምከታተላችሁ በናፍቆት ነው ራሱ የምጠብቃችሁ ማለት ነው። ግን ያውቃ እግዚአብሔር ብቻ ይጠብቃችሁ። አሜን። በጣም በጣም አመሰግናለሁ እና ይሄ ውብዬ ተታች አለች ውብዬን ትስብልናለህ። ቅጣአለችይህ ውባ የሚለው አይቲንክ እሷ አይደለችም ግን የእሷ አድናቂ ናት ይመስለኛል። ውባ የሚለው የውብዬን ፎቶ ያደርገው የውብዬ አድናቂ ናት። እኔ እኮ ውብዬ መስላኝ ነበር። እኔ ራሱ እኮ ውብዬ መስላኝ፣ እኔም እንድትገባ ፈልጌ ነበር። ቲክቶክ ከፍታለች ከፍታለች እኮ እንትን ብላለች ፖስት አድርጋ ነበር እ የሆነ ቀን እንግዲህ፣ እንትን እላለሁ ትንሽ ብራዘሯ እንትን እያለ ነው። የሆነ ቀን እስቲ አብረን እንትን እንላለን፣ ላይፍ እንገባለን። በጣም ንግግር ባልችል ንግግር ብዙም ባልችል፣ ብቻ አወዳቸዋለሁ፣ ማርያምን፣ የምሬን ነው። ውብዬንም አንተንም በጣም ወዳችሁ በጣም የማከብራችሁ ሁሌ ነው ቪዲዮን ማየው። በተለይ የሆነ ጊዜ ላይ እንደዛ ስትሰቃይ እና እንደዛ ስታለቅስ የምር እንባዬ ሁላ ነው የመጣው እና እንዴት ወንድ ልጅ እንደዚት እንደዚህ ያደርጋል? ትዕግስተኛ ሆኖ እንደዚህ እሱ እያለፈው ምናምን ብዬ በጣም ነው የተሰማኝ። ማርያም በጣም ነው የተናደድኩት። እና ግን እግዚአብሔር ይመስገን ዞሮ ዞሮ እግዚአብሔር ስለሚወድህ ይህን ሁሉን ነገር ያደረገው እግዚአብሔር ስለሚወዳችሁ ነው እና ውብዬም ደግሞ ብዙ ፈተናዎችን እያሳለፈች ነው፣ ብዙ ነገሮችን እያየን ነው እና ደስ ይላል በጣም ፍቅራችሁ። እግዚአብሔር ደግሞ መድሃኒዓለም ይህን ጸሎታችን ነው ስለት የምኖ መድሃኒዓለም በሰላም መልሷችሁ ታንድ ላይ ሆናችሁ ካየሁኝ እኔ የማልዋሸው ነገር ለመድሃኒዓለም ወርቅ ጥላ ገባለሁ። ብቻ መድሃኒዓለም በሰላም ወደ ቤት ይመልስጋ ልጆች ጋር ያድርግህ። ጸሎታችንና ስለታችን ይስማን የምር በጣም የፍቅር ሰውዬው ዋህ ለሰው አዛኝ ሮሮሳላይ ደግሞ በጣም አንጀት የበላይ ነገር እኔ የደብረ ብርሃን ልጅ ነኝ ናሂ እና ባለፈው ቪዲዮ ክነ ሰርታችሁ እንደ ሀገሬ ሁሉ ሆናል ናሂ ምናምን ብዬ በጣም ነበር ደስ ያለኝ ሀገሬ በጣም ናፍቆኝ ነበር እኔ ከወጣሁ ሰባት አመቴ ነው እና የዛን ዕለት ቪዲዮ ላይ ሳዩ በቃ ደስ ደስን ያለኝ እግዚአብሔርን በጣም ነው የተደሰትኩት፣ ከምል በላይ እዛ በእንትን ጊዜ ያኔ በጣም ብዙ ተፈናቃይ ባለ ጊዜ ሁለት ጊዜ ነው ለመጠየቅ የሄድኩት። እና ብቻ በጣም ምርጥ ደብረ ብርሃን ሰዎችን በጣም ፍቅር ናቸው። እኔ ደግሞ አያቴ ወደዛ ወደ ሸዋ ነው እና ትውልዱም እድገቱም ና